አንኳኳክም ነበር በሬን ለከይጥ፣ ግን አሳይክ ነበር አብራቾን የመጣችሁት አታንኳኩም ነበር፣ አታንኳኳም ነበር። እናትህ ከወለደች እስክሱሪ ከታጠቅ አሳይክ ነበር። በምክንያት እኮ ነው፣ ነይ ሞክሪኝ የሚልሽ አዳሚ ነይ በሬ ላይ ምንሽ፣ በምክንያት ነው። ደሞ ሆነ ያለቃቅሳል፣ አታለቃቅስብኝ። ዛይ ምን አባ ቦይስ ነው? ትላንት እንደዛ ከተናገር ሆነ ሌላ ቦይስ ልካል። ኢኖሰንት ነሽ። በጣም ነው እንደ ኢኖሰንት የሆንኩት። ተው እንጂ፣ መቼ መቼ ነው ኢኖሰንት የሆንኩት?

ት እንዳታወርድብ እያልኩትኝ እችን ካለቀ ሆነ ቪዲዮ ላከልኝ። ቪዲዮ ላከ ቪዲዮ ናይቼ መልስ አልሰጠሁትም። ቀጥሎ ሆነ ቮይስ ትናንት ሁላ እንደዛ ከተነጋገርን በሆነ ቮይስ ይልክልኝ ነበር። በጣም ነውን አይኔን የወደድከው ዳይቦ፣ ድሮም እኮ አይኔ ነበር። አሁን ታይክ ተከብረ ተቀመጥ። ጫማ እንዳንላካካ ስነ ስርዓት ወንዶቹስ ግን ወንዶቹ ምናችሁ እሚያመማችሁ እንዴ? በቃ ከሆነ ይሆናል፣ ካልሆነ ሶሪ አፍሪካ ህይወት ግን ከቆምክበት ቀጥል። ደግሞ ለሞላ ቲክታክ ላይ ለሞላ ሴት እኔ ምን አውቄ፣ ጎጃሜዋ አበሻዩ ምን ይሁን እኔ የማውቀው ነገር እኮ የለም ጉቺ ይዋሪ። ኢኖሰንት ይላል ለኔ ራሴ። እኔ ነኝ ኢኖሰንት ነሽ ምትለኝ። እንደኔ ደሞ አልጌ አልጌ አለ እንዴ እንደኔ ደግሞ ኢኖሰንት ብላ አሳቀኝ። ሆኜም አላውቅም ሆኜም አላውቅም።

ክብርክን ጠብቃ ተቀመጥ። ሁላችሁ ይሄ ከኤክሳችሁ ስትጣሉ እኔ ጋ እምትመጡ ወንዶች አላችሁ፣ ክብራችሁን ጠብቃችሁ ተቀመጡ፣ ስነ ስርዓታችሁን ይዛችሁ። ነቃ ደንገጥ ብላ እዛው ተቀመጥ። ከዚህ በፊት ጋ እኔ ማስጠንቀቂያ ሰጥተዋል። አንዱ ምን ምክን አልጠራው ስታነቃቅስ እኔ ጋ መጠቅ ማስጠንቀቂያ ተሰቶ ጥንቅክን ይዛል። ስለዚህ እዛው ተከብራችሁ ተቀመጡ። ጨርሻለሁ። አንተ አቁምልኝ እምትልከውን ቮይስ ሁላ ድራማ በኋላ ትናንትና ያ ሁላ ጉድ ሰምተክ ሌላ ቦይስ ትልቃለክ። ምን ከምን ያመመክ አልፈልግም ከተባልክ ግዴታ አለባት እንደች ልጅ። ለምን ገርል ፍሬንድ ካትሆንም ከበቃት በቃት ነው። ምን አባት አመጣለሁ እንዴ? ኤሱ ራሱ ብትሆኝ መብትሽ እኮ ነው። መብትሽ እኮ ነው። ከበቀሽ ነው። ፈልገክ የሰጣት አንበሳ ለለም ወርቅ ነክረህ አንበሳ ለምን አታወርድም? እንኳን ዲቦራ ለእኔ በሰጠኝ አሁን ዳይ ወዬ ብዬ ነው መቀበልክ። ስትንዘባዘብ ግን አቀምሳሃለሁ። አቀምሳሃለሁ ስትንዘባዘብ ለቃቅስብኝ እኔ እኔ ጋር እየመጣህ አለቃቅስ። አሁን ደግሞ ሰው ቤት ገብቶ ያለቃቅሳል። ምን ጉድ ነክ ምን ከም ያመመክ በቃ ካል ፈለገሽ መብቷ ነው መብቷ ነው። ገርል ፍሬንድ ለምን ሚስት ካጥቶ ተበቃት እንግዲህ በቃት ነው። ይሄ ነው በቃ ሰው በቃታለ በቃ ነው። ማናባስ ታለክ ቂጠህን ገልበክ ነው የሰጠኸው ከሰጠም እንኳን አንተ እነ ማሙሽ እንኳን 28 ሺ ከሰጠው በቃ ሲባሉ ዞር ነው ያሉት። ያው ትንሽ የሆነ አስማኛው ቤት አለቃቀሱና ዞር ነው ያሉት። አዎ እነ እንትና እነ ማሙሽ እንኳን ያው ሁላ እንትን አውርደው አውርደው በቃኝ ስትል በቃ ነው። ትንሽ ማኛው ቤት ተለቃቀሱ እንኳን ተጣላለቀ። ምን ነው አንተ ችክ ምን ችክ አልክ እንዴ? ሌላ ገር ዜጋ አይደለክ እንዴ? እንጂ እኛ ኮ ዜጋ ኮ ነገር እንደሚታው የምናውቀው ኢትስ ኦኬ ቤቢ ምናምን ይላሉ ብለንም እኛውን ስለ ዜጋ ምን ዜጋ ሁን የተሶክ በቃ ማሌሽ ምናምን ትላላችሁ ብለን ነው። ጭራሽ በየቤቱ ትነፋረቃለህ። በየሰው ቤት ገዝተህ የኔን ስም እንዳታነሳ እንዳታነሳ። አሁን ፊራውልን ቤት ገብተህ ስታለቃቅስ ነበር። አንድ ስሜን እንዳጠራ እንዳጠራ፣ እዛው ጥግ ነው ያዝልኝ። ከኔጋ ደውለህ የለም ምን የለም ከመቼ ጀምሩ ምን ቀኑ ደግሞ አይነክ ውስጥ የገባሁት አይነ ይጥፋ። ደግሞ አይኗን ወደዋለሁ ይላል። አፈር አባብን አፈር ያስበላክ አይነ ይጥፋ። እኔን እንዳጠራ እንደዚህ ቲክታክ ላይ ያላችሁ ወንዶች ናቸው ያስጠላችሁ። እዚህ ስሌስ ወይ ማሪ ቀስተኛ ና አባቱ ነው የሚያለቃቀስብኝ በየሰው ቤት እየገባ እቃቃ ድረስ አጠግብሃለሁ። ደግመላክ አንድ ቦይስ ስራ አረገኝ እኮ እናንተ ምን ተፈጥሮ ነው አሁን እኮ የተነሱ ፊራን ታውቂያታለሽ? ፊራ ቤት ገብቶ አይኗን ወደዋለሁ ምናምን እያለ ያወራላሉ። ትላንት ደግሞ ሌላ ቦይዝ ልኮልኛል። ከዛ ሁላ እንትን በኋላ ምኑ እንዳመመው አቺ ለአቺ አይለውደሞራ ቤትን ራሴ እያየሁት ነበር። የሚገርምሽ ነገር ሻፍቶብሽ ነው። በቃ ኩች እና ያውርድልኛ እኔ መች እምቢ አልኩኝ? እምቢ አልኩኝ እኔ እንቢ ብያለሁ። ሳስበው ሳስበው አይናችሁን ነው የሚወደው

እንዲሁ ስሙን አልጠራውም። ዳኒ ታውቂው የለ ወንድሜ፣ እሱ ራፍ ሁለተኛ እሷ ጋር ቴክስት እንዳትጽፍ ብሎ ዳን ያስተገሰው። አንዳንዴ በድር ዘረት ነገር ነገሮች ማስተካከል የሚችሉ የሚመስላቸው ሰዎች አሉ። በጣም እኮ ነው የሚደብረው። የአበሻ ሴት ባህሪ ያልገባቸው ሰዎች ናቸው ማለት ነው። የአበሻ ሴት ማለት ማለት ነው ኩሩ ናት፣ በነገራችን ላይ

አንተማ አይን ላይ ነው ችግርለኛ። ምን አባትሽ ነው የሚያሳፍረኝ? እኔ አልዘረፍ ጌታጋይ ከሰጠኝ እንዴት እንደምቀበለው አ ብቻ እንዳታመጣ ስጠኝ። አምሀ በወርቅ ነክረህ አምጣ። ችግር የለውም እየከሰርክ ያለው አንተ እንጂ ዲቦርራ አይደለችም ቢገባ እንዴም አንቺ አታፍሪ ትለኛለች። ለምን አባሻ ማፍረው ስንቱን እራቁቱን እንዳስቀረን አላወቃችሁ። ቀልበለው ሚስ አካውንት እናንተ እኮ ጉደኞች ልንገራችሁ። ዚ ቲክታክ ላይ ያላችሁ ጊፍተሮች ማለት ታሪከኞች እኮ ናችሁ። ልንገራችሁ በዚህኛው አካውንት ሚስቴ ስለምታቀኝ ጉችዬ ሚስቱ እኮ ቁጭ ብላለች፣ ነ ቤት ይሄ እንትና የሚለው እኔ ነኝ ብላችሁ መጥታችሁ የሚሰጡ ሆናችሁ እንትና በሚለው ስሰች እዚህ ቁጭ ብላ እሷም እሱን ጊፍተሬ ናቸው ከዚ የሆነ ሰዓት ላይ እንዳሰጣለችው መሰለ በነፃ መጥተው ይስቃሉ። እሷ አላስቻለውም። በውስጥ መጥቶ ጉቺዬ እንትና የሚለው ሀያ ሰባት ነው ሀያ ስምንት ገባ

አሁን ይበራልክ አሁን አይንክ በራ፣ አሁን በራልኝ ብሎ ነው። አሁን አይን ያየ አይን አየ፣ ደግሞ ኪስ ግባ። በነፃ ማድነቅ ክልክል ነው በእኔ ቤት ማለት ነው፣ በኔ ህግ። በነፃ መደናን ኪለ ኪስ ግባ፣ እንደዛ ነው። በየቤቱ እየገባ እራሱ ሲያብራራ፣ አረ በስመ አብ ምን ሆናችሁ ነው? ወንዶቹ ግን ምን አችሁን ያመማችሁ? ስንት ቤት የተቀዳየው ስታብራር አይደክምቅ? ምንድነው እያለ የሚያብራራው ነገር ምንድነውለሁን መችልታ የተቀዳየውት ሁለት አግኝቻት አለው። በዚህ ገብቶ በዚህ ወጥቶ በዚህ ወጥቶ ምናምን እያለ ያስረዳል። ያን ነገር እየሆነ እኔ እራሴ ሁለቴ ሲያገኝ እያይምሮን ነው ብሎን ፈትቼ ነው እንዴ? ይ አንቺ ከኋላሽ የምታደርጊውን ላድርግ እንዳይመጣብኝ ምንድነው ስሙ ያንጠለጠለችው ስሚ፣ እንትን እኮ ነው ይሄ እንደዚህ ከክፉ አይን ከእሱ አይን የተከላከለልኝ እሱ ነገር ከክፉ አይን ይከላከላል ነው የሚሉት እንጂ የሴጣን ነው አይሉም። ሲጀመር አንብቡ ስለሱ። ኢቭላ ይባላል እና እዚህ ሀገር ሞሮኮዎች ጓደኞች ነበሩ ተቀለሽ በወርቅ ላይ አድርገው አንገታቸው ላይ ያደርጋሉ እና ኔጌቲቭ ኢነርጂ እንትን የሚልብሽን ይይዛል ይላሉ ይይዛል ይላሉ። እኔ ማላምንበትን ባይዘወይ ማሪ አምኝበት ምናምን ሳይሆን እኔ አይኔን ስለምወደው ነው። ይሄ አይን ምልክቱን ምወደው በጣም ነው ደስ የሚለኝ እንጂ ከላግን ነው እንደዛ ሲሉ ስለምሰማ ነው። ሌላ እንትን የለውም። ይላሉ ሞሮኮዎች ጓደኞች አሉ፣ እሱን የሚያደርጉ ቱርክ የሚያረጋሉ እዚህ ሀገር የሚያረጋሉ እኮ ሲጀመር እሱን ዋስትና ትስጥ እንዳትመለስ ወደ እሱ ነው። እንኳን እሷን አሁን መጥቶ የሚሰጠኝ ይቀበላለሁ። ከሚዳለዱ ለስራ እንደዚህ የተገዛ አንቺ ክርስቲያን ነሽ ትላለሽ። ቤት ድሬ እኔ እንትን ነኝ ጠንቋይ ነኝ እንዴት አለ። ምን ሆና አንቺ ክርስቲያን ነሽ አንቺ እንትን ምናምን ምትል እንዳታደርጊ ፕሊስ። አላደረግኩም፣ አላደርግም። ግን እዚህ ሀገር ሞሮኮዎቹ እንደዛ ይላሉ። ባድ ኢነርጂ፣ ኔጌቲቭ ኤነርጂ ምናምን የሰው አይን ምናምን እንትን ይላል ብለው አንገታቸው ላይ በወርቅ አሰርተው ያደርጋሉ። ይህ አይኑን ማለት ነው። የምር ማሪ እንዶባ ከል ሲያገኝ የአፈር ገንፎ በሆን እንደዚህ ቂጡ እስኪቃጠላ አንጠረጥረው ነበረ። ቲክቶክ ላይ እያዞርኩ ኔ ፍቅር እውነት እንኳን ሆኖ ተገናኝተን ቢሆን የለም፣ ሁለቴ አግኝቻታለሁ። ሲሉ በጣም ግን አንኮንዲሽናል አፍቃሪ ነክ ዳይቦ፣ እኔ ብታፈቅራኝ ጥሩ ነበር። ዲቦ እንትን ትዕግስት ጥሩ ነው። አመጣጥህን ወድጄለሁ። ጥሩ እየመጣ ነው። ወደ ዲቦ ማሪኝ እስክትል ድረስ ገልብጬ ካልበላሁክ እኔ ጉቺ አይደለሁም። በሳምንት ሁለቴ ዱባይ ካላመጣሁክ እ ስንቱን ከለንደን ዱባይ ድረስ እንዳስረው ጥንብት አቅጣሚ። አሁን አሁን የጠጋጠጋ ነው። ትምህርት ይሆናል ለሌላ ጊዜ። እኔንማ ሀቢባ ቤት ነው ይሰኝ የሚቀርበው። የላከልኝ ቤቴ እኮ አይደለም። የላከልኝ ፎቶ ላከልኝ ፎቶ ሎኬሽን ምናምን ላከልኝ። ትናንትና ከዛ ሁላ እንትን በኋላ ላከልኝ ቤት የመጣንበት የሆነ ፎቶ ብሎ ፎቶውን። እሱ ነው አንቺ ነሽ ያነሳችሁት? ምን ሊያረግልኝ አነሳለሁ? ዱባይ ምን ልንደራረግ ነው? አንቺን ቤት ፎቶ ሪዝን አለኝ፣ ንገሪኝ እስኪ ሪዝን አለኝ። ለምን አነሰዋለሁ? ቆይኝም አላሳይሽ። ሲጀመር የላከው ፎቶ እራሱ ይሄ ቤት አይደለም። ሲቀጥል ዲቦራ አነሳች አላደ። አንቺ ካነሳሽ እሱ ከየት መጣው ፎቶ? እኮ አራሱ ብቻ አይደለም፣ ሌላም ነገር ይኸውልሽ። አይ ዳይቦ፣ እንዶ በሽተኛ ታደርገን። እንደዚህ ይሁን የሆነ ቀን እየጠበቅ። አይዳ ጋይስ፣ የኔ ሎኬሽን አይደለም የላከልኝ ሄድን ብሎ ቆይ ላሳይሽ። አየሽው? ዲቦ የላከልኝ ሎኬሽን የመጣንበት ያኔ ብሎ ጤነኛማ። ከዛ ደግሞ ቤትሽ ብሎ ላከልኝ። የሆነ የኔ ቤት አይደለም፣ ነጭ ቢውልዲንግ ብሎ አይደለም

በሌሊት ሲሽከረከር እኔ ቤት ላይ ችግር እንዳለን ወዲያው ነው እኮ የማውቀው። ከዛ ውጭ እኮ አይመጣም እኮ ቤቴ። ታውቂያለሽ በስተት ቤት የማይመጣ ሰውዬ እሱ ሰውዬ ነው። ከተመላለሰ ግን ከአንቺ ጋር እንደተጣላቃለሁ።